ዛሬ ደግሞ ማክሰኞ ነው። ማክሰኞ ደግሞ ልክ እንደ ትናንቱ እንደ ሰኞ ሁሉ የራሱ ስያሜ አለው። ማክሰኞ ዛሬ የጥያቄ ቀን ነው ይለዋል። በጣም የበዛ ጥያቄ የነበረ ነው፣ እሱን የሚፈታተን አምላክ ባይፈተንም። አንድ ሁለተኛ የትምህርት ቀን ይለዋል። በጣም ምስጢር ጥልቅ የሆነ ምስጢር ያለበትን ትምህርት የሰጠበት ቀን ነው። ዛሬ እንግዲህ የመጨረሻዋ ሳምንት ነበረች ማለት ነው። ክርስቶስ አርብ ሊሰቀል ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ የሰራቸውን ስራዎች እየዘረዘረ ቤተ ክርስቲያናችን እንዴት አከብራለች። ለምሳሌ ከሚጠይቁ ጥያቄ ውስጥ በማን ሥልጣን ይህን ታደርጋለህ? ምክንያቱም የዮሴፍና የቅድስት ድንግል ማርያም ልጅ አድርገውት በስጋ ስለሚያዩት አናውቅም እንደሄ ይህ የጸራቢው የዮሴፍ ልጅ አይደለም? በማን ሥልጣን ይህንን ያደርጋል? ሲያስተምርም ሆነ ሲገስጽ አብ እንደላከው ስለሚታወቅ በዚያው መስመር ነበር የሚገስጸው። አይፈራቸውም። ያውም ሕግ በሚከበርበት በሮማውያን ሀገር ሮማውያንን በማይደፈርበት ዘመን፣ ከአይሁድ ወገን የሆነው በቅኝ ግዛት በነበሩበት ዘመን ከዛ ተወለደ የተባለው መድኃኒታችን ኢየሱስ ክርስቶስ የሮማውያንን ባለሥልጣናት ያስጨንቃቸው ነበር። ሁለት ያለው አንዲስት የማይደረገውን አታድርጉ። እኔን ያየ አብን ያየ ነው። ለምን ራሱን ከአብ ጋር ከአባቴ ያለ እግዚአብሔር ጋር ያስተካክላል? በማን ስልጣን ነው የምታደርገው? እውነት እላችኋለሁ አብርሃም ቀኔን ያይ ዘንድ ሐሴትን አደረገ። ለምን እንደዚህ አላቸው? አብርሃም ሳይወለድ ነበርኩ ከአባቱ ጋር በባህሪ እንደነበረ ሲነግራቸው ትምህርቱ ከበዳቸው። አምሳ ዓመት ያልሞላህ አብርሃም ሳይወለድ ነበርኩ ትላለህ? እንዲህ አሉት። አብርሃምማ ቀኔን ያይ ዘንድ ሐሴት አደረገ። አሁን በነፍሱ ሐሴት እያደረገ ነው። ምክንያቱም ከአብርሃም ወገብ ነው የወጣው። ኢየሱስ ክርስቶስ የአብርሃም ልጅ ይባላል። ይስሐቅን በሰልጅና ሳራና አብርሃም ሲወልዱ እኮ ይስሐቅ ጡት በተወበት ቀን ድግስ አደረገ አብርሃም። እንዲሁም ሳራ የተናገረችው ቃል አለ። እነሆ ወንድ ልጅ መውለዴን አብርሃም ቢያይ እንዴት ይደሰት ነበር አለች። እያየ እኮ ነው። አያችሁ፣ የሚነጋገሩት ሚስጥር ስለ ይስሐቅ አልነበረም። በይስሐቅ በኩልና በያይቆብ ግን እንዲወጣል እንደተባለው መጨረሻ የሚመጣው እኔና እናንተን በሞቱ ያዳነው ኢየሱስ ክርስቶስ ነበረ። እያስቡ ዋስ ደስታን የሚያደርጉት ሰብሐ ወዘመረ ብለነዋል እኮ ነሳ አብርሃም አይጹቀ በቀል ሰብሐ ወዘመረ ያልነው ኮስ ። ስለዚህ ጥያቄ በጥያቄ ስለሆነ ማክሰኞ የጥያቄ ቀን ተባለ። ዛሬ አንድም የትምህርት ቀን ተባለ። ረጅም ትምህርትና ስዳግ ደግሞ እንደሚመጣ ምንም እንኳን አርብ መሰቀሉ የታወቀ ቢሆንም ደግሞ እንደሚመጣ እያጽናናቸው በቃሉ ጸንተው እንዲኖሩ ረጅም ትምህርት ሰጠ ዳግመኛ እመጣለሁ እያለ ስለዚህ በዚህ ግራ የተጋቡት አይሁዳውያን አሁንም ይሄ ትምህርቱ ከብዷቸው ስለነበረ እነዚህ እነዚህ የክስ ምክንያቶች ነበሩ ሰንበትን ይሻረ አልጋ አሸከመ ራሱን ከእግዚአብሔር ጋር ያስተካክላል የእግዚአብሔር ልጅ ነኝ ይላል እነዚህ እነዚህ የመሳሰሉ ክሶች ተጠራቅሞ ተይዘው ነበረ ስለዚህ የዛሬዋ ቀን ማክሰኞ የኔና የናንተ አምላክ ፈጣሪ ሲሆን አስገኝ ዓለምን አስገኝ ሲሆን በጥያቄ የተከሰሰበት ቀን፣ በማን ስልጣን ይህን ታደርጋለህ ንገረን፣ ያደረጋቸውን ሁሉ እንደ ወንጀል የቆጠሩበት፣ ይህን ቤተ መቅደስ አፍርሱት በሶስት ቀን አነሳዋለሁ፣ እሱ ስለ ሞቱና ስለ ሰውነቱ ይል ነበር። ይላል መጽሐፍ ቅዱስ የዮሐንስ ወንጌል ምዕራፍ ሁለት ቁጥር 21 እሱ ግን ስለ ሰውነቱ ይል ነበር። በማን ስልጣን አንተ ይሄንን ቤተ መቅደስ ከሰራው ከሰሎሞን ትበልጣለህን? ቤተ መቅደስ የሚለው ሰውነቱን ነበረ። የቤተ ክርስቲያኗ ራስ ዋናው አስገኘው፣ በደሙም የመሰረታት፣ ያጠበቃት፣ የተከላት ኢየሱስ ክርስቶስ አምላካችን የድንግል ማርያም ልጅ፣ ምስጋና ለሱ ይሆን። እነዚህ ጥያቄዎች ብዙ ነበሩ። ስለዚህ የዛሬው ማክሰኞ የጥያቄ ቀን መልስ ሰጪውን አምላክ ወይም ደግሞ አስተማሪውን አምላክ፣ መሐሪውን ይቅርባዩን አምላክ እንደ ተራ ሰው በጥያቄ ሲያጣድፉት የነበረበትን ቀን ለማስታወስ ነው። የመጨረሻውን ረጅም ትምህርትና ጥልቅ ምስጢር ያለውን የምጽአቱን ነገርም የነገራቸው ዛሬ ነው። ይህን እያሰብን ኪርያ ላይሶን ስንል ነው የዋል ነው ዛሬ። እግዚአብሔር የተመሰገነ ይሁን። እንግዲህ ለነገው ደግሞ ለረቡዕ ያድርሰን። ሰላም በረከት ጸጋ በሁላችን ይብዛ፣ አሜን። እግዚአብሔር ይፍታ። ማን ነው መስቀል ማነሳለመው ማነሳ ሳመው ለማስታወስ ነው። እንዲህ ነበርን። አሁን ግን ከዚህ ሁሉ አባርነት ነፃነት ነፃ ወጣን። አያችሁ ይሁዳ ሄዶ የሳመው በከንቱ ነው። ዛሬ እኛም እንደ ይሁዳ እንዳንሳሳም፣ አሳልፈን እንዳንሳት፣ እሱን ሐሙስ በደንብ አድርገን እንገልጸዋለን። እንግዲህ ለዚች ያደረሰን አምላክ ክብር ምስጋና ለሱ ይሁን።